ከዛ በፊት ከወደዱት ደግሞ ላይክ ያድርጉ ሼር ያድርጉ ሰብስክራይብ ያድርጉ እና እስከ መጨረሻው አብረውኝ ይቆዩ ማለት ነው እና ደግሞ ያላችሁን አስተያየት በኮሜንት ጻፉልኝ እሺ አነባለሁ ማስተካከል ያለብኝን ሁሌም የምላችኋለው አረበኛ በጣም ሰፊ ነው የማውቀውን ለማስተማር የማላውቀውን ለመማር እኔ ጃሂዝ ነኝ ማለት ነው ጃሂዝ ዝግጁ ነኝ። እና ዛሬ የምንጀምረው ከዚህ ነው። በነገራችን ላይ በኮሜንት ማለት ነው አንዳንዶቻችሁ በደንብ ደጋግሚልን፣ አንዳንዶቻችሁ ደግሞ ሶስት ጊዜ ከደገምሽ ይበቃል የሚል ይመጣልኛል። እና ደግሞ ይህን ስሪልኝ ለምትል በኮሜንት እዛው በኮሜንት ስር እጽፋለሁ አንዳንዴ ማለት ነው አብሽሩ እና የሁላችሁንም አስተያየት አያለሁ፣ አነባለሁ። እሺ፣ እና ለምትሰጡኝ አስተያየት ደግሞ አመሰግናለሁ። ዛሬ የሚጀምረው ተዓለምት ተዓለምት፣ ተምሬአለሁ። ተዓለምት ተምሬአለሁ። ተዓለምቲ

ተምር ተምሬያለሁ። ተአለምቲ ተምረሻል። ተአለምቱ ተምራችኋል። ሁብ ሁብ ሁብ። ከዚህ በፊት አንድ ፓርት ላይ ሰርችዋለሁ፣ ስለ ፍቅር ብቻ፣ በአረበኛ የፍቅር አገላለጽ ስለፍቅር ብቻው አንድ ሙሉ ቪዲዮ አለ። መስማት ከፈለጋችሁ ወደኋላ ተመልሳችሁ መስማት ትችላላችሁ። ሁብ ፍቅር፣ ሞሀባ፣ ሞሀባ ወዳጅነት፣ ሞሀባ ወዳጅነት፣ ሀቢብ፣ ሀቢብ ወዳጅ፣ ሀቢብ ወዳጅ፣ ሁብ፣ ሁብ ፍቅር፣ ሞሀባ

በቀጣይ ክፍል ዘጠና ሰባት እስከምንገናኝ ነጁ ዩቲዩብን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። አሁንም እንደተለመደው አስተያየታችሁን በኮሜንት አነባለሁ። ቀጣይ ደግሞ ስለምን ልስራላችሁ በኮሜንት ጻፉልኝ እና ደግሞ ያው በኮሜንት ለምጠይቁኝ ይህንን ስርልኝ ለምትሉኝ እዛው በኮሜንቱን መመልሳለሁ እና ከዚህ የበለጠ ደግሞ ምን ላስተካክል በምን ዙሪያ ስለስራ አላችሁ? በኮሜንት ጻፉልኝ። አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ ማድረጋችሁን፣ ሸር ማድረጋችሁን አትርሱ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ወሰላሙ አለይኩም።